በማንኛውም ጊዜ ከስጦታ ጋር በተገናኘ እንግዲህ ጉዳይ ሲገጥማችሁ ወይም ደግሞ የሚገጥመው የቅርብ ሰው ካላችሁ የዛሬውን ቪዲዮ እንግዲህ በመመልከት ብቻ ለአብዛኛዎቹ ጥያቄዎቻችሁ መልስ ታገኛላችሁ ብዬ አስባለሁ። ሰላም፣ እንደምን ከረማችሁ? እንኳን ደህና መጣችሁ ወደ ሎየር ምህረት ዩትዩብ ቻናል። እኔ ጠበቃ ምህረት ነኝ። አብረን እንቆይ። ቻናሉን ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጋችሁ አብረን እንድንቆይ በድጋሚ እጋብዛለሁ። በዛሬው ቪዲዮ የሚነሱ ዋና ዋና ሀሳቦች ምንድን ናቸው የሚለውን ልንገራችሁ። የመጀመሪያው ስጦታ ምንድን ነው የሚለውን እናያለን። ቀጥሎ ደግሞ የብዙ ሰዎች ጥያቄ የሆነው የስጦታ ውል ምን ምን መስፈርቶች አሉት የሚለውን እናያለን። በመጨረሻም የስጦታ ውል በምን ምክንያት ሊፈርስ ይችላል የሚሉትን እንግዲህ እናነሳለን ማለት ነው። በቅድሚያ ይሄ አጠር ያለ ነገር ነው። ጀስት አጠቃላይ ሀሳቡን የተወሰነ እንግዲህ ሀሳብ ለመስጠት ያህል ነው። ስጦታ ሲባል ምንድን ነው የሚለውን ስንመለከት ስጦታ ውል እንግዲህ ማለት ውል ነው፣ ስሙ እንደሚጠቅሰው። ስለዚህ ስጦታ ሰጪ እና ስጦታ ተቀባይ የሚባሉ ተዋዋዮች ይኖራሉ ማለት ነው። ስጦታ ሰጪው ለስጦታ ተቀባዩ ችሮታ በማድረግ ሀሳብ ንብረቱን የሚያስተላልፍበት ውል ነው ብለን በግርድፉ ልንተረጉመው እንችላለን ማለት ነው። ሌላው እንግዲህ ስንት አይነት ስጦታ አለ ካልን፣ ሁለት አይነት ተብሎ ሊገለጽ ይችላል። የመጀመሪያው ስጦታ እንግዲህ ምንድን ነው ስጦታ ተቀባዩ የተሰጠውን ንብረት ስጦታ ሰጪው በሕይወት እያለ የሚጠቅም ማለት የመጠቀም እድል የሚያገኝበት ነው። የመጀመሪያው አይነት ሁለተኛው ደግሞ ስጦታ ስጦታ ተቀባዩ ንብረቱን መጠቀም የሚችለው ስጦታ ሰጪው በህይወት ካለፈ ወይም ደግሞ ከሞተ በኋላ የሚሆንበት አጋጣሚ ነው። ይሄ ኑዛዜ የሚባለው ማለት ነው። ስለዚህ ሁለት አይነት ነው የስጦታ አይነት ብለን ልንረዳው እንችላለን። እንግዲህ ይሄንን አጠቃላይ ነገር ካልኳችሁ፣ ሁለተኛ ማንሳት ያለብን ነጥብ ምንድን ነው? ስጦታ እንግዲህ ውል ነው ካልን ምን ምን መስፈርቶች ሲያሟላ ነው ህጋዊ የስጦታ ውል ተደርጓል ልንል የምንችለው ወደሚለው ሀሳብ ወይም ደግሞ ጥያቄ እንሂድ። ቅድም እንዳልኩት ስጦታ ውል ነው ካልን እንግዲህ ለውል ለማንኛውም አይነት ውል ማለት ነው የሚሰሩ አጠቃላይ የውል ህግ ጽንሰ ሀሳቦች ለዚህም ለስጦታ ውልም ተግባራዊ ይደረጋሉ። አንድ ሁለት፣ ደግሞ ስጦታ ባለው ልዩ ባህሪ እንደ ስጦታ ውል ደግሞ መሟላት ያለባቸው መስፈርቶች አሉ ማለት ነው። ስለዚህ ለማንኛውም ውል የሚሰሩትን መስፈርቶች እስቲ ዳሰስል አድርግላችሁ። ስለዚህ የስጦታ ውል እንደ ማንኛውም ውል ማሟላት ካለባቸው ነገሮች የመጀመሪያው ምንድን ነው? ውሉ ሲደረግ ነፃ ፍቃድ ላይ በተመሰረተ መልኩ መደረግ አለበት። ይህ ማለት ማንኛውም አይነት ጫና፣ ግዳጅ ተፈጽሞ ውሉ ሊደረግ አይገባም ማለት ነው ከዛ ውጭ ደግሞ ችሎታ ባለው ሰው ውሉ መፈጸም አለበት ማለት ነው። ይህም ማለት ምንድን ነው? ለምሳሌ እድሜን መሰረት አድርገን ብናይ ውሉ ሲደረግ ከአስራ ስምንት ዓመት በላይ ባለ ሰው መደረግ አለበት። ከዛ ውጭ ደግሞ በትክክል ምንድን ነው አጠቃላይ ሀሳቡ አንድ ሰው የስጦታ ውል ሲያደርግ በትክክል ማሰብ በሚችልበት ሁኔታ ላይ መሆን አለበት ነው። ይሄ ደግሞ እንዳይሆን የሚያደርጉ ለምሳሌ የአእምሮ ህመም ሊሆን ይችላል፣ ሌላ ህመም ሊሆን ይችላል። እንግዲህ የተለያዩ ምክንያቶች ሊነሱ ይችላሉ። ግን በትክክል መወሰንና በንብረቱ ማዘዝ በማይችልበት ሁኔታ ላይ ሆኖ ያንን የስጦታ ውል ማድረግ የለበትም ነው እንግዲህ ተብሎ የሚገመተው ወይም ደግሞ የሚታሰበው። ስለዚህ በዚህ መሰረት ነው እንግዲህ ውሉ መደረግ የሚጠበቅበት ከዛ ውጪ ከህግ እና ከሞራል ጋር ያልተቃረነ መሆን ይጠበቅበታል። የስጦታ ውሉ ማለት ነው። ስለዚህ ይሄንን ካልን ስጦታ ደግሞ እንደ ስጦታ ምን አይነት መስፈርቶችን ማሟላት አለበት የሚለውን ስናይ ከጠቅላላ የውል ህግ አለፍ ባለመልኩ ማለት ነው የመጀመሪያው ምንድን ነው ስጦታ ተቀባዩ እንግዲህ ውሉ ላይ ሲዋዋሉ ስጦታ ተቀባዩ ስጦታውን እቀበላለሁ ብሎ በግልጽ ውሉ ላይ መቀመጥ አለበት። ፈቃደኛ ነኝ ስጦታውን እቀበላለሁ ካላለ ውሉ አይሰራም ማለት ነው። ስለዚህ ይሄ በውሉ ላይ ሊሰፍር የግድ ይላል ማለት ነው። ሌላው ደግሞ ስጦታ ሰጪው እንግዲህ የሌለውን ነገር መስጠት አይችልም። አንድ ሰው ስጦታ ሊሰጥ የሚችለው ሙሉ ለሙሉ በሚያዝበት ንብረቱ ላይ እንዲሆን ህጉ ያስገድዳል ማለት ነው። እንኳን አይደለም የሌላን ሰውን ንብረት መስጠት ይቅርና ኢቨን በእርግጥ ያው ብዙ ጊዜ የሌላን ሰው ንብረት አንስቶ የመስጠት በስጦታ የማስተላለፍ ነገር አያጋጥምም። ግን ምልላችሁ ነው ኢቭን ክርክር እንኳን ያለበት ለምሳሌ ብዙ ጊዜ የተለመደው ቤት ነው አደለ? የቤት ስጦታን ከቤት ስጦታ ጋር በተያያዘ ነው እንግዲህ ክርክሮችን የምናየው፣ እና ክርክር ያለበት ቤት እንኳን ቢሆን እና ያንን ክርክር እያልን የፍርድ ቤት ክርክር ለምሳሌ ያለበትን ቤት ለሌላ ሰው በስጦታ ቢያስተላልፍ አንድ ሰው ምንድን ነው ህጉ የሚለው ውሉ ፍርስ ነው። ከመጀመሪያው ውሉ እንዳልተደረገ ነው የሚቆጠረው ነው። ስለዚህ አንድ የስጦታ ውል ሙሉ ነው ለማለት ስጦታ ሰጪው ንብረቱ ላይ ሙሉ ለሙሉ ባለቤት መሆን ይጠበቅበታል ማለት ነው። ቀጥሎ ደግሞ ማየት አለብን ብዬ የማስበው የውል የውሉን አደራረግ በተመለከተ ነው። ውሉ እንዴት ነው? በቃል ነው? በጽሁፍ ነው? እንዴት ነው የሚለውን ስንመለከት እንግዲህ እንዳልኩት ቅድም ብዙ ጊዜ የክርክሮችም የሚነሱት ብዙ ሰዎችም ጥያቄ የሚያነሱት ከቤት ጋር በተያያዘ ነው። ስለዚህ በሕጉ ላይ ምንድን ነው የማይንቀሳቀስ ንብረት ስጦታ እንደ ቤት ያሉትን ማለት ነው። የማይንቀሳቀስ ንብረት ስጦታን በተመለከተ ውሉ በጽሁፍ ሊደረግ የግድ ይላል ማለት ነው። ስለዚህ ውሉ በጽሁፍ መደረግ አለበት ከተባለ በነገራችን ላይ ይሄም ማለት ነው ውልና ማስረጃ ይሄ በተለምዶ ሰነዶች ማረጋገጫ ጽህፈት ቤት ወይም ውልን ለማዋል ስልጣን ያለው አካል ማለት ነው። በዛ ማለት እዛ ቦታ ተሄዶ ውሉ እንዲደረግ የግድ አይልም። ያ ማለት በመንደሩ ልም ይቻላል ማለት ነው። ነገር ግን በጽሁፍ መሆን ይጠበቅበታል ማለት ነው። ስለዚህ በጽሁፍ ከሆነ ውሉ ስንት ምስክሮች ያስፈልጋሉ ከተባለ አራት ምስክሮች ያስፈልጋሉ። ነገር ግን እዚህ ጋር ብዙ ሰዎች የሚሳሳቱትና ልብ እንድትሉት የምፈልገው ምንድን ነው፣ በውሉ ላይ አራት ምስክሮች መኖራቸው እና መፈረማቸው በቂ አይደለም። ምንድን ነው፣ በውሉ ላይ ምን መስፈር አለበት? ውሉ ለምስክሮች ተነቦ ፈርመዋል የሚል አገላለጽ መጠቀስ አለበት። ያ ማለት ምንድነው? ውሉ ለምስክሮች ተነቦላቸዋል ተብሎ በውሉ ላይ መጻፍ ይጠበቅበታል ማለት ነው። ካለበለዚያ አንዳንዴ የሚረሳበት አጋጣሚ አለ እና ውሉ ላይ ለምሳሌ ይሄ ነገር ሳይሰፍር የስጦታ ውል አለኝ እንደው ባለ ንብረት ነኝ ብሎ አንድ ሰው በሰላም እየኖረ ባለበት፣ ምናልባት እንግዲህ ተቃውሞ ማንሳት እየፈለገ ሰው ፍርድ ቤት ክስ ቢያቀርብበትና የስጦታ ውሉ ይፍረስ የሚል ክርክር ቢነሳ ከሳሹ የሚያሸንፈው ነው የሚሆነው ምክንያቱም ህጋዊ የሆነ የስጦታ ውል ማሟላት ያለበትን መስፈርት አላሟላም። ምክንያቱም እንግዲህ ይሞግተዋል። ምስክሮች ፈርመዋል፣ ነገር ግን ተነቦላቸዋል ተብሎ በውሉ ላይ አልተጠቀሰም በሚል እንግዲህ ሙግት ውስጥ ይገባሉ ማለት ነው። ሊወሰን የሚችለውም እንግዲህ ለከሳሹ ነው የሚሆነው ማለት ነው። እዚህ ጋር ታዲያ አንድ የሰበር ውሳኔ ላነሳላችሁ እወዳለሁ። ይህ የሰበር ውሳኔ እንግዲህ ምንድን ነው አጠቃላይ ሀሳቡ? ማለት ዝርዝሩ ማንሳት አልፈልግም ጊዜ አይበቃም። አጠቃላይ ሀሳቡ ምንድን ነው? መጀመሪያ የመዝገብ ቁጥሩ ልንገራችሁ። በእንግዲህ የሰበር መዝገብ ቁጥር 19367 ነው በሐምሌ 30 2013 ነው ውሳኔ የተሰጠው አስገዳጅ የህግ ውሳኔ። ይህም እንግዲህ ምንድን ነው የሚለው በዚህ ፍርድ ቤት ውሳኔ ላይ እዚህ አሁን ባነሳውላችሁ የጠቅላይ ፍርድ ቤት የሰበር ሰሚ ችሎት ውሳኔ ላይ ፍርድ ቤቱ ምንድን ነው የሰጠው ድምዳሜ? እንግዲህ ተዋዋዮች እንደ ውልና ማስረጃ ባሉ ተቋማት ቀርበው ሲዋዋሉ ስለሚዋዋሉበት እንዲሁም ደግሞ ስለ መጨረሻ ላይ ስለሚፈርሙበት ውል በአግባቡ አውቀውና ተገንዝበው ነው የሚል ግምት ይወሰዳል በሚል ነው ውሳኔ የሰጠው ስለዚህ ምናልባት የስጦታ ውሉን በውልና ማስረጃ ያደረገ ሰው ውሉ ላይ በግልጽ ለምስክሮቹ ተነቦላቸዋል የሚል ነገር ባይቀመጥም ውሉ እንደ ጸና ይቆያል ማለት ነው። ስለዚህ ቅድም ያልኳችሁ መስፈርት ለምስክሮቹ ተነቧል የሚለው አገላለጽ መስፈር አለበት ያልኳችሁ አገላለጽ የሚሰራው ምንድን ነው ለመንደር ውል ነው ማለት ነው። ስለዚህ ውልና ማስረጃ ከሆነ እንደዛ ባይባልም ውሉ የጸና ይሆናል ማለት ነው። ሌላው እንግዲህ ማንሳት ያለብን ምንድን ነው? የስጦታ ውል እንዴት ሊሻር ይችላል የሚለው ነጥብ ነው። እንግዲህ የስጦታ ውል በራሱ በስጦታ አድራጊው ሊሻር ይችላል፣ እንዲሁም ደግሞ በሌሎች ሰዎች እንደ ቤተሰብ ሻር ይችላል ማለት ነው። መጀመሪያ እስኪ በራሱ በስጦታ ሰጪው የስጦታ ውሉ ይፍረስልኝ በሚል ሊፈርስ እንግዲህ ውሉ ሊፈርስ የሚችልበትን አጋጣሚ እንመልከት አንደኛ ምንድን ነው የስጦታ እንግዲህ ውሉ ግዴታን የሚያስቀምጥ ከሆነ ለምሳሌ ምንድ ነው ስጦታ ተቀባዩ ስጦታ ሰጪውን የመጦር ወይም ደግሞ ቀለብ የመቁረጥ ግዴታ ቢኖርበትና ይህንን ሳያደርግ ስጦታ ሰጪው ችግር ላይ ቢወድቅ የሰጠውን ንብረት ሊመልስና ውሉ ሊፈርስ ይችላል። ይህም ደግሞ በህጉ በፍትሐብሔር ህጉ ማለት ነው አንቀጽ 2464 ላይ ተቀምጧል። እንዲሁም ደግሞ ሰበር ሰሚ ችሎትን በመዝገብ ቁጥር አስር ሰባ ዘጠኝ ዘጠና ላይ አስገዳጅ ውሳኔ ሰጥቶበታል ማለት ነው። ስለዚህ ስጦታ ውሉ ሲደረግ ቀለብ ትቆርጥልኛለህ፣ እቆርጥልሃለሁ ተባብለው ግዴታ ተገባብተው ከነበረ ያንን ግዴታ የማክበር እንግዲህ እንዲያከብር ይገደዳል ማለት ነው። ውል ተቀባዩ ምንድን ነው ስጦታ ተቀባዩ ይቅርታ ስለዚህ ይህ ካልሆነ ግን ስጦታ ሰጪው ንብረቱን መልሶ ሊወስድ ይችላል፣ ውሉም ደግሞ ይፍረስልኝ ብሎ ሊጠይቅ ይችላል መብት አለው ብሎ ነው እንግዲህ ሰበር ውሳኔ የሰጠው። ስለዚህ በዚህ መልኩ አንዱ የስጦታ ውል ሊፈርስ የሚችልበት ነው። ሁለተኛ ደግሞ ምንድን ነው ውለታአቢስነት ነው፣ እንግዲህ ውለታቢስነት ይለዋል ህጉ። ይህ ምንድን ነው? ለምሳሌ ስጦታ ተቀባዩ የስጦታ ሰጪውን ልጆች ሊሆን ይችላል፣ አባት፣ እናት፣ አያት፣ ወይም ወደ ላይ የሚቆጠሩ ሌሎች ወላጆች፣ ሚስቱን ወይ ባሏን አስቦ በመግደል ከተፈረደበት፣ እንግዲህ አስቦ ይላል ያው በቸልተኝነት አይደለም ማለት ነው። ስለዚህ አስቦ በመግደል ከተፈረደበት፣ ወይም ደግሞ ይህንኑ ድርጊት አሁን የነገርኳችሁን ድርጊት ሙከራ ወንጀል ፈጽሞ እየተቀጣ ከሆነ እንዲሁም ደግሞ አሁን ያልኳችሁ ሰዎች ላይ በሐሰት በመወንጀል ወይም ደግሞ በሐሰት ምስክርነት በእነዚሁ ሰዎች ላይ ክስ ያቀረበባቸው ከሆነ እና ወንጀሉም ደግሞ ከ10 ዓመት በላይ ጽኑ እስራት ወይም ደግሞ በሞት ፍርድ ሊያስፈርድ በሚችል ወንጀል እንግዲህ በሐሰት ምስክርነት ወይ በሐሰት ወንጀል ክስ ያቀረበባቸው ከሆነ ነው ማለት ነው። በነዚህ በውለታ ቢስነት ባላቸው ህጉ፣ በነዚህ አጋጣሚዎችም የስጦታ ውሉን ማስፈረስ ይችላል ማለት ነው ስጦታ ሰጪው ማለት ነው ስለዚህ በዚህ መልኩ ሊፈርስ ይችላል ከዛ ውጭ ደግሞ የስጦታ ሰጪው ወራሾች እስኪ በምን መነሻ ውሉ ሊያስፈርሱ ይችላሉ የሚለውን እንመልከት የመጀመሪያው እንግዲህ ወራሾች ሊያስፈርሱ የሚችሉት ስጦታ ሰጪው በህይወቱ እያለ ለተቀባዩ ለስጦታ ተቀባዩ ማለት ነው ያደረገለትን ስጦታ የመሻር ሀሳቡን በማያሻማ አጠራጣሪ ባልሆነ መልኩ ገልጾለት ከነበረ እንግዲህ አሁን ቀጥዬም ይሄኛውም አሁን የምነግራችሁም ቀጥዬ የምነግራችሁም ሀሳብ የማስረጃ ጉዳይ ነው፣ ፕሩፍ የማድረግ ጉዳይ ነው። ስለዚህ ባሳማኝ ሁኔታ ማስረዳት ከተቻለ እንግዲህ እንደቀረበው ጥያቄ በቀረበው ጥያቄ መሰረት ተቀባይነት ሊያገኝ የሚችል ነው ማለት ነው። ስለዚህ በማያሻማ መልኩ ይህንን ገልጾለት ከነበረ እና እንዳልኳቸው ይህንን ማረጋገጥ ከተቻለ። ሁለተኛ ደግሞ ተቀባዩ ስጦታ ተቀባዩ ማለት ነው ሰጪውን ሆን ብሎ ከገደለው። ሶስተኛ ስጦታ ሰጪው ከሞተ በኋላ ስጦታ ተቀባዩ ውለታ ቢስ ከሆነ እንግዲህ ውለታ ቢስ የሚለውን ቅድም ዘርዝር የላቸዋል። ስለዚህ እነዛን ድርጊቶች ስጦታ ሰጪው ከሞተ በኋላ በቤተሰቡ ላይ እየፈጸመ ከሆነ እንዲሁ ደግሞ ስጦታ ሰጪው ስጦታውን ሊሽር ሲንቀሳቀስ ይህንን እንዳያደርግ ተቀባዩ ከልክሎት ከሆነ እንግዲህ በማገት ወይም በሌላ መልኩ በማደናቀፍ ሊሆን ይችላል። በማንኛውም መልኩ እሱ የስጦታ ውሉን እንዳይሽር ሲያደርገው ወይም ደግሞ ሲንቀሳቀስ ከነበረ የስጦታ ውሉን ማስፈረስ ይችላሉ ማለት ነው። ስለዚህ ስጦታ በስጦታ ሰጪውም ይሁን በወራሾች በዚህ መልኩ ሊፈርስ ይችላል ነገር ግን ስጦታ አንድ የውል አይነት እንደመሆኑ ማንኛውም ምክንያቶች ውልን ሊያስፈርሱ የሚችሉ በቂ ምክንያቶች ከተገኙ የማይፈርስበት ምክንያት አይኖርም ማለት ነው ስለዚህ በዛሬው ቪዲዮ ስለ ስጦታ መሰረታዊ የተባሉ የህግ መረጃዎችን እንዳገኛችሁ እርግጠኛ ነኝ ቪዲዮ ከጠቀማችሁ ላይክ ሼር ሰብስክራይብ አድርጉ በቅርቡ መለሳለሁ ሰላም ቆዩ